የጀመርነውን ደግሞ የወንድማ ማችነት ትርክት ግንባታ ላይ ከጫፍጫፍ ችግሮችን በመፍታት ረገድ ፋይዳው በጣም የላቀ ነው። በኢኮኖሚ ስርዓት ውስጥም ይታዩ አሻጥሮች አሉ። ከምንም በላይ ከዚህ ቀደም የነበረው አንድ ሰው ሆኖ ብዙ መታወቂያዎች፣ በአንድ ማንነት ግን ደግሞ በተለያዩ ማንነቶች እዚህም እዛም ጥቂቶቹ የገበሩበት ጥቂቶቹ የሚጠቀሙበት ስርዓትን መቀየር ወይም ደግሞ ማጥፋት የሚቻለው ዲጂታል የሆነ ከጫፍ ጫፍ አንድ ሰው መለያው አንድ ነው እና በአንድ መለያ በኢኮኖሚ ውስጥ የሚንቀሳቀስበት ስርዓት መዘርጋት ለሀገር ኢኮኖሚም፣ ለግለሰብ ኢኮኖሚም፣ ለማህበረሰብ ለውጥም ለጀንበር ነው። ደግሞ ለብሔራዊ የብልጽግና ጉዟችን ትልቅ ትርጉም ያለው ስራ የሚከውን ነው እና የገጠመን ስብራት በተለይ ከመታወቂያ ስርዓታችን ጋር እንዲሁም ደግሞ አጠቃላይ ባለን እንቅስቃሴ ዘንድ የገጠሙ ችግሮችን መፍታት የሚያስችለው በዲጂታል ወጥ የሆነ ነገር ስላስፈለገ በብሔራዊ ደረጃ ይሄ ታምኖበት ነው። ይህ ፕሮጀክት በይፋ የተጀመረው እንግዲህ በዋናነት ዓለም ወደ አንድ መንደር የመጣችበት በዲጂታል ዓለም ውስጥ ነን ያለነው። ለአንድ ሰፈር ወይም መንደር መጥተናል። የግብይቱም የኢኮኖሚ እንቅስቃሴውም ሁሉም ነገር በዲጂታል የሚከናወንበት ላይ ከዚህ ቀደም የነበረ የማኑዋሉ ለተለያዩ ችግሮች ተጋላጭ ስለሆነ ይህንን ተጋላጭነትን ለመቀነስ ወይም ደግሞ ጀመርነው ጤናማ የሆነ የኢኮኖሚ ስርዓት ቀጣይነት ያለው የኢኮኖሚ እድገት ብዙም ሊያሳተፍ የሚችል ተጠቃሚነትን ሊያረጋግጥ የሚችል የኢኮኖሚ እንቅስቃሴ ውስጥ መታወቂያ በጣም ወሳኝ ነው። ከመንጃ ፈቃድ ጀምሮ የባንክ እና ሌሎች ስራዎች ላይ ከፍተኛ የሆነ ፋይዳ ስላለው ይህን ታምኖበት ጀምሮ የተወሰነ ጊዜ ቢቆይም፣ ዛሬ ግን እንደ ክልል ይህንን ብሔራዊ የዲጂታል መታወቂያ ምዝገባ እንደ ደቡብ ኢትዮጵያ ክልል በተለየ መንገድ በንቅናቄ እንዲመራ ወስነን ዛሬ ስናስጀምር ስራው የቆየ ቢሆንም አመዘጋገብ ላይ ከግንዛቤ ማነስ ጋር ተያይዞ እንዲሁም ደግሞ የምዝገባ ጣቢያዎች በሁሉም አካባቢ መድረስ ጋር ተያይዞ ሰልፍም አለ፣ ቶሎ አይደርሰንም ብል መመዝገብ የሚገባ ሰው ስላልተመዘገበ በንቅናቄ ሁሉም ሁሉም በ12ቱም ዞኖችና በሶስቱ ሬጂዮ ፖሊስ ከተሞች ኢትዮ ቴሌኮም ባዘጋጀው ኪት የኢትዮጵያ ፖስታ ድርጅት ባዘጋጀው መመዝገቢያ ኪት እችን አጋጣሚ ተጠቅመን ሁላችንም ተመዝግበን አንድ መታወቂያ በአንድ ሀገር በየትኛውም አካባቢ በየትኛውም ቦታ ላይ ስለ ማንነታችን የሚገልጽ በዲጂታል ጥላሁን ማን ነው የሚለውን የትም ቦታ ብሄድ ተቀባይነት ያለው የታተመውም በኤሌክትሮኒክም ዲጂታል ያለውም የትም ብሄድ ተቀባይነት ያለው መታወቂያ መያዝ የስልጡን ማህበረሰብ መገለጫም ነው። በኢኮኖሚ ረገድም ጤናማ የሆነ ኢኮኖሚ ትናችን ያስከትላል። እንዲሁም ደግሞ ከዚህ ቀደም የነበሩ ችግሮችን ወጥነት ያለው አንዱ ጋ ያለለ አንዱ ጋ ያለ ወደ ወንድማማችነት ትርክ ላይ ከፍተኛ አስተዋጽኦ ያለው ስለሆነ በመመዝገብ የዲጂታል መታወቂያ ባለቤት ለመሆን ሁሉም ሰው ወደ ምዝገባ ጣቢያ እንዲመጣ በዚህ አጋጣሚ ጥሪዬን አስተላልፋለሁኝ።